ዝነኝነት እንደ ጤዛ ጠዋት ታይቶ ማታ በሚታጣበት በዚህ ጊዜ የሱ ታሪክ መሰጠት ተሰጦና ታትሮ መስራት አንድ ላይ የታዩበት ናቸው። ዛሬ ላይ 60 ዓመት የደፈነ ሲሆን የብዙ የህንድ ፊልም አፍቃሪያን የልጅነት ትውስታዎችን በሱ ፊልም ላይ ይገኛሉ። የቦሊውድ ሮማንስ ፊልሞች ሲነሱም

ከፊት ከሚነሱ ተዋናዮች መካከል አንዱ የሆነውን የሻሩካን የሕይወት መንገድ እናስቃኛችሁ ወድናል። ካለፈባቸው መሰናክሎች እስካሁናዊ ቅንጡ ሕይወቱ ድረስም የሚያመልጣችሁ ነገር አይኖርም፣ ሁሉም የሕይወት መንገዶቹ ይዳሰሳሉ። እናንተ ብቻ እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችንን እናቀርባለን። ከዛሬ 60 ዓመታት በፊት በህንድ ኒውዴልሂ የተወለደው ሻሩክ ካህን አነስተኛ ገቢ ካላቸው ቤተሰቦች የተገኘ ሲሆን አባቱ በትራንስፖርት ቢዝነስ ላይ የተሰማሩ ሲሆኑ እናቱ ደግሞ ሶሻል ወርከር ነበሩ። ምንም እንኳን በነሻሩክ ቤት ሁሉም የተትረፈረፈ ባይሆንም ቤተሰቦቹ ትምህርትና ምግባርን አስቀድመው አሳድገውታል። በሻሩክ ህይወት ፈተና የጀመረው ገና በአስራዎቹ አጋማሽ እያለ ሲሆን በ15 ዓመቱ አባቱን በካንሰር የተነሳቷል ተዋል። በዚህም ሳያበቃ ከጥቂት ዓመታት በኋላ የእናቱ ልፈት ተከተለ። እነኚህ ልፈቶችም በልጅነቱ በተደራራዊ ሐዘኖች የማለ ፍጣ ፋንታ ውስጥ የከተቱት ቢሆንም ሕይወቱን በጽናት እንዲገፋ መንገዶች እንዳመላከቱት ግን መካድ አይቻልም። ሻሩክ ለትወና ያለው ፍቅር ገና ከልጅነቱ ጀምሮ ያስታውቅ የነበረ ሲሆን በተለይም በቅዱስ ኮሎምቢያ ሁለተኛ ደረጃ ትምህርት ቤት ሳለ በስፖርት በአካዳሚክና በድራማ የነበረው የነቃ ተሳትፎ ለአሁን ስኬቱ መሰረት የጣለ እንቅስቃሴ ነበር። በዴልሂ ዩኒቨርሲቲ በሃንስራጅ ኮሌጅ በኢኮኖሚክስ ዲግሪ ይዞ የተመረቀ ሲሆን በዛ በነበረ ጊዜም በባሪ ጆን አማካኝነት የቲያትር አክሽን ግሩፕን መቀላቀል ችሎ ነበር። ወቅቱም የእሱ የትወና ብቃት መታየት የጀመረበት ነው። የሚገርመው ነገር ሻሩክ ምንም እንኳን ትወና ፍቅር ይኖረው እንጂ ስፖርት ጋዜጠኝነትን እንደ አንድ የሕይወት መንገዱ አድርጎ ለመቀጠል ሐሳብ ነበረው። የኢኮኖሚክስ ትምህርቱን ካጠናቀቀ በኋላ ትወናን በሙሉ ሰዓት ጊዜው ለመከታተል በመወሰኑ፣ ይህ ውሳኔው ወደ ሌላኛው የህንድ ከተማ ሙምባይ ወሰደው። በ1988 የተሰራው ዲልዳሪያ የተሰኘ ተከታታይ ፊልም እሱ የመጀመሪያ እንደሚሆን ቢጠበቅም በፕሮዳክሽን መዘግየት የተነሳ ለህዝብ ሳይደርስ በመቅረቱ ራሽ ኩማር ካፑር ዳይሬክት ያደረገው የ1989 ፋውጂ ለህዝብ የደረሰ የመጀመሪያ ሥራው ሆኗል። በዚህ ፊልም ላይ የመሪቷን ዋና አይነት ሚና የተሰጠው ሲሆን ወታደራዊ ይዘትም ነበረው። በወቅቱ ባሳየው ጥሩ የትወና ችሎታ በአሪዝ ሚርዛ የ1989 የቴሌቪዥን ተከታታይ ፊልም ላይ ለመታየት በክቷል። በፊልም ደረጃ በ1992 የወጣው ዲዋና የመጀመሪያው ሲሆን ዲቪያ ባህርት የተሰኘው ፊልሙም ቦክስ ኦፊሱን መቆጣጠር የቻለ ነበር። የፊልም ፌር ቤስት ሜል ዴቢው አዋርድንም በዚህ የተነሳ አግኝቷል። በ1993 ባዚ ጋር በተሰኘው ፊልም ላይ በተጫወተው ገጸ ባሕሪም የበርካቶች አድናቆት ጎርፎለታል። በዚህ ፊልም የተነሳም የመጀመሪያው ፊልም ፌር ሽልማትን አሸንፏል። በ1995 የተለቀቀው የፍቅር ፊልም ላይም በአውሮፓ ጉዞ መሃል በፍቅር የወደቀ አንድ አፍላ ወጣት ገጸ ባህሪን ወክሎ ተጫውቷል። ይህ ፊልምም ቀጥሎ ለመጡት የፍቅር ፊልሞቹ በር ከፍተውለታል። በዓለም አቀፍ ደረጃም ፊልሙ ከ61 ሚሊዮን ዶላር በላይ ገቢን አስገብቷል። በሙምባይ በሚገኘው የማሬታ ማንዲር ቲያትር ቤትም ለተደጋጋሚ ጊዜ በመታየት የሚስተካከለው የለም። አስር የፊልም ፌር ሽልማቶችን ከማሸነፉም በላይ ሻሩክ ሁለተኛ የቤስት አክተር ሽልማቱንም በዚህ ፊልም የተነሳ ተሸልሟል። በተከታታይ በወጡ የፍቅር ፊልሞች ላይ በዋና ገጸ ባህሪ መጫወቱን የቀጠለ ሲሆን ከነዚህ መካከል 1997ቱ ዲልፓጋል ሃይ፣ 1998ቱ ኮቹኮቾታይ፣ የ2000 ሞሃባቲን፣ የ2001 ካብሂ ይጠቀሳሉ። በ2004ቱ የስዋዴስ ድራማ የናሳ ሳይንቲስት፣ በ2007ቱ ስፖርቲስ ፊልም የሆኪ አሰልጣኝ፣ የአስበርገር ሲንድሮም ተጠቂ ሆኖ ደግሞ በ2010 ማይኔሚስ ካህን በተሰኘ ፊልም ላይ ተውኗል። በ2007 የሠራውም ኦም ሻንቲ ኦም የተሰኘው ሥራውም ከፍተኛ ትርፍ ያገኘበት ሆኗል። በ2013 የሰራው ኤክስፕረስ ፊልም እና በ2014 የሰራው ኒው ኢየር ፊልሙንም ሳይጠቅሱ ማለፍ አይቻልም። በርካታ ተጽዕኖ ፈጣሪዎች መጥተው ንግግር በሚያደርጉበት የቲዴክስ መድረክ ያደረገውን ንግግሩን እናስደምጣችሁና ወዳልተነገረው አናኗሩ የምንገባ ይሆናል። I was born in a refugee colony in the capital city of India, New Delhi. And, uh, my father was a freedom fighter. የስደተኞች ግዛት በነበረችው የህንድ ዋና ከተማ ኒሌሂን የተወለድኩት፣ አባቴ የነጻነት ታጋይ ነበር። እናቴም እንዲሁ ሁሉም እናቶች ተፈላሚ እንደሆኑት ሁሉ እሷም በዘርፏ ታጋይ ነበረች። ኑሮን ለማሸነፍ ተቸግሮ መኖር ለኛ አዲስ አይደለም። በሃያዎቹ መጀመሪያ ዕድሜ አካባቢ ሁለቱንም ወላጆችን በተከታታይ አጣው። አባቴ ያረፈባትን ምሽት አስታውሳታለሁ። እሱን ወደ ሆስፒታል የወሰደው የጎረቤታችንን ሾፌሩም እንደዚሁ አስታውሰዋለሁ። በወቅቱ 14 ዓመቴ ነበር። የአባቴን አስክሬን ኋላ ጭን ነው እኔና እናቴ አንድ ላይ ተቀመጥን። ታውቃላችሁ የምትበሉት ያላችሁን ነው የምትሰሩትም፣ በተናገረችሁት መሠረት። ያኔ አፕል በስቲቭ ጆብስ ሳይሆን ፍራፍሬ በመሆኑና በአዳምና በሔዋን ታሪክ ውስጥ ብቻ የሚታወቅበት ሰዓት ወደ ሙምባይ አቀናው። በዚያም አዲስ ነገሮችን መመልከት ጀመርኩ። ከተለያዩ የዓለማት ክፍሎች የመጡ ሰዎችም ተዋወቅኩ። ሐሳቦች በሚገባ ይንሸራሸራሉ። የሰው ልጅ ፈጠራና ሕብረት ተአምርን የሚያየሁት በዛ ነው። በቦታው የነበረው የፈጠራ ሀብትና ሕብረትም አሁን ላለውበት አብቅቶኛል የደረስኩ የዓለም ተሰማኝ። 40 አመት ላይ ሲደርስም ዝናዬ ከፍ ብሎ ናይንቶ ነበር። ብዙ ቦታዎች ይጠራለው፣ ፊልሞቼ በየቦታው ይታያሉ። በወቅቱም 50 ፊልሞችን መስራት ችያለሁ። በ200 ሙዚቃዎች ላይም ተሳትፊያለው። ያለው ማሌዥያ የክብር ሽልማት ተበርክቶልኛል። በፈረንሳይ መንግስት ከፍተኛ የሲቪል ክብርንም አገኘው። እርግጥ ነው የተሰጠኝም ማዕረግ ስም ፈረንሳይኛ ባለመቻሌ በትክክል ስለመጥራቴ እጠራጠራለሁ። ይቅርታ ፈረንሳይ፣ ለሽልማቱ ግን አመሰግናለሁ። ሌላው ትልቁ ነገር ደግሞ አንጀሊና ጆሊን የማግኘት እድልም አግኝቻለሁ። እሷም ያን አጋጣሚ ታስታውሰዋለች ብዬ አስባለሁ። በክብ የራት ጠረጴዛ ላይም ከሃና ሞንታና ጋር የመቀመጥ አጋጣሚው ነበረኝ። ከዛ የተፈጠረውን ታውቃላችሁ። ኢንተርኔት መጣ፣ ትዊተር መጠቀም ጀመርኩ። እያንዳንዱ የምናገራቸው ነገሮች አዳዲስ ምንነት ይሰጣቸው ጀመር። በምታደርጓቸው ነገሮችም ዓለም አስተያየት የመስጠቱን ዕድል አገኘ። አንዳንዴም በውሸት ዜናዎች ባልዋላችሁበት ትውላላችሁ። በዚህ ዓለም ቀስ በቀስ እውነታ ቨርቹዋል ሆኗል፣ ቨርቹዋል ደግሞ እውነታ። በዚህ ሰዓት ዝም ብዬ ማስበውን ሁሉ እንደማልናገር ገብቶኛል። ሁሉን ነገር ለገበያ ማቅረብ ጀመርኩ። ከጸጉር ቅባት እስከ ዲዝል ጀኔተር ድረስ ብዙ ነገሮችን አስተዋውቅ ያለው ኢንተርኔቱን ተከትሎ የማላውቀው አይነት የዳንስ ቅርጾችን ጭምር ማየት ጀመርኩ። በማህበራዊ ሚዲያም ማንነቴን ለመገንባት ሳስብ የፍልስፍና ጽሁፎችን ከለጠፍኩ ሰዎች የተሻለ ቦታ ይሰጡኛል ብዬ ገመትኩ። ኮሜንቶቹን ሳነብ ግን በማላውቃቸው ምህጻረ ቃላት ተሞልተዋል። የአሁኑ እናንተ ተስፈኛ፣ አሰላሳይና በሀብቶች የታጨቀ ነው። የአሁኑ እናንተ ለመግለጽ የሚቻል አይደለም። ህንድ የድሃው የነጻነት ታጋይ ሙስሊም ልጅ የሆንኩት እኔን ሕልሜን ሸጬ ቢዝነስ እንድሠራ ፈቀደች። የሮማንስ ንጉሥ ተደርጌ ታየሁ። በዛች ጥንታዊ መሬት ኖረው ያለፉ ገደብ አልባ ፍቅር የነበራቸው ሰዎች እኔን አንቅተውኛል በእኛ ሀገር አንድ አባባል አለ በግርድፉ ሲተረጎም ከመጻሕፍት የምታገኛቸውን ዕውቀቶች ፈጠራ ላይ ልታውል ትችላለ ግን የሰው ልጅ ለወዳጆቹ ፍቅር የማይኖረው ከሆነ የወደፊቱን በጥበብ ማሰብ አይችልም ይላል ይህን መረዳት የቻለና የተገበረ ሰው የሰውን ልጅ በጥበብ ለመሙላት በቂ ነገር ነው ስለዚህ የወደፊቱን እናንተ የሰው ልጆች የሚወድ መሆን ይኖርበታል እምነታችሁን የጥበብ ከፍተኛ ደረጃ ላይ ለመድረስ ልትጠቀሙበት ትችላላችሁ። ያላችሁን አቅም ኒውክሌር ቦምብ ለመስራትና አካባቢን ለማውደም ልትጠቀሙበት ትችላላችሁ። አሊያም ደግሞ የደስታ ብርሃንን ለማስተጋባትም አቅማችሁን መጠቀም ይቻላል ይላል ሻሩካሃን በቴድቶክ ንግግሩ። ሻሩካሃን በፊልሙ መድረክ ይህን ያህል ስኬቶችን መሰብሰብ ከቻለ ምን አይነት አናኗር ይኖራል ካላችሁ ደግሞ በ2001 የ1.5 ሚሊዮን ዶላር ቤት ከባህኑ ሳንጃና ትረስት የግሉ አድርጓል። ቤቱን በመጀመሪያ ጀነት ሲል የሰየመው ሲሆን፣ በመቀጠልም ማናት ብሎታል። ማናትም ጸሎትን ይወክላል። መኪኖች በኩል ስንመጣም ነጭ የቢኤምደብሊው ሰቨን መኪናው ምቾትን ከቅንጦት ጋር ያጣመረ ሲሆን፣ የፊልም ቲያትር ቤት ከመሰለው ጣሪያው ጭምር ውበትን አላብሶታል። መኪናው ከ156,000 ዶላር በላይ ሲያወጣ ሃይብሪድ የሆነው በኤሌክትሪክና በነዳጅ የሚሰራው ዘመናዊ BMW አይ 8 መኪናም የግሉ ማድረግ ችሏል። የመኪናው ልዩ ገጽታም ለአካባቢ ተስማሚ እንደሆነ ተደርጎ መሰራቱ ነው። በገበያው ላይም 303,000 ዶላር አካባቢ ይሸጣል። ነጩ የሮልስሮይስ ፋንተም ድሮፕሄድ መኪናውም የአውቶሞቲቭ ኢንጂነሪንግ ከፍታ የተገለጠበት መኪና ነው። መኪናውን ለየት የሚያደርገውም ለሚያሽከረክረው ሰው የሚሰጠው ልዩ ምቾት ሲሆን በገበያው ላይ ከ790 ዶላር በላይ ያወጣል። ብርማ ቀለምን የተላበሰው መርሴዲስ ቤንዝ መኪናው ፈርስት ክላስ ምቾት ካላቸው መኪኖች አንዱ ነው። አላማው የሰው ልጅ ከቦታ ቦታ ማድረስ ነው ከተባለ የሻሩክ ካን ሲልቨር ከለር መኪና ደግሞ ከዛም በላይ የምቾትና የቅንጦት ማሳያ ነው። ከ160 ዶላር በላይም ያወጣል። ነጩ መርሴዴስም እንዲሁ የቴክኖሎጂ ጠበብቶችን ጥበብ የገለጸ ሆኖ ከቤቱ የመኪና መደርደሪያዎች ተርታ ተሰልፈዋል። የ182000 ዶላር አውዲ መኪናው ቡጋቲ ቬሮን እና ሬንጅ ሮቨር መኪኖቹም ይጠቀሳሉ። ከባለቤቱ ጋውሪ ጋርም በአስራዎቹ ዕድሜ ሳለ ጀምሮ የተለየ ታሪክ አላቸው። መጀመሪያ በታዳጊዎች ፓርቲ ላይ እሱ 18 ዓመቱ ሳለ እሷ ደግሞ 14 ዓመታ ሆኖ ያያትና ከእሷ ጋር መደነስ ቢፈልግም ለመጠየቅ ድፍረቱን ያጣል። ከሌላ ሰው ጋር ስትደንስ ሲመለከት ግን ለመጠየቅ ድፍረቱን አግኝቶ አብራው እንድትደንስ ጠየቃት። እሷ ግን የወንድ ጓደኛዋን እየጠበቀች እንደሆነች ነግራው ጥያቄውን ውድቅ አደረገች። በኋላ ላይ ግን እየጠበቀች የነበረችው ጓደኛውን ሳይሆን ወንድሟን መሆኑን ይረዳል። ቀስ በቀስም እየተግባቡ በመሄዳቸው የፍቅር ግንኙነታቸው በዚህ ሁኔታ ሲጀምር፣ ጓደኝነት እስከ ትዳር ምስረታ ያለው ጉዞአቸውም እንደ ብዙዎቹ የቦሊውድ ፊልሞች በድራማዎች የተሞላ ሆኖ አልፏል። መሃል ላይም ሙሉ ለሙሉ ግንኙነታቸው ተቋርጦ የነበረበት ጊዜ የነበረ ሲሆን ዳግም ተገናኝተው እስከ ትዳር ደርሰዋል። በጥቅምት 1991ም እሰርጉ በሚል ከራጁ ባን ፊልም የኮስቲም ክፍል ሱፍ መዋስ ነበረበት። ጋብቻው በኋላም ጥንዶቹ በሙምባይ ኑሯቸውን መስርተዋል። ጋብቻቸው ስድስት ዓመታት በኋላ አርያን የተሰኘ ወንድ ልጅ የወለዱ ሲሆን ሴት ልጃቸው ደግሞ ሱሃና በፈረንጆቹ ሚሊኒየም ተወልዳለች። ከተጋቡ ከ30 ዓመታት በላይ ያስቆጠሩት ጥንዶቹም ሦስት ልጆችን አፍርተው በተጣለለ ዘመናዊ ቤት ውስጥ በመኖር ላይ ይገኛሉ። ሻሩካሃን ከሲኒማ ኢንዱስትሪው በተጨማሪ በስፖርት ላይ ገንዘቡን ፈሰስ አድርጓል። በህንድ ክሪኬት ስፖርት ዝነኛ መሆኑን ተከትሎም ካምፓኒው ሬድ ቺልስ ኢንተርቴንመንት ስር 55% ድርሻ አለው። ሬድ ቺልስ ኢንተርቴንመንት በ2002 በሻሩክ ካህንና በባለቤቱ ጋውሪ ካህን የተቋቋመ ሲሆን ዋና መቀመጫውንም በህንድ ሙምባይ አድርጓል። ሬድ ቺልስ ኢንተርቴንመንት ፊልም ፕሮዳክሽን ካምፓኒ፣ የቪዥዋል ኢፌክት እና ድረ ፕሮዳክሽን ስቱዲዮ እንዲሁም የሻሩክ ወይም የሌሎች ቦሊውድ ፊልሞችን ለማሰራጨት ያገለግላል። ሻሩካሃን አሁን ላይ ከቅንጡና ታሪካዊ ማናት ከተሰኘው ቤቱ ቤተሰቡን ወደ ባልሂል የወሰደ ሲሆን ማናት በአሁኑ ወቅት ከፍተኛ የሆነ እድሳት እያደረገ ይገኛል። በፊልሙ በኩል በ2026 ይለቃል ተብሎ በሚጠበቀው ኪንግ በተሰኘው ፊልም ላይ ከዳይሬክተር ሲድኸርዝ አናንድ ጋር ተጣምሯል። ይህም ፊልም ሲሰራም የጡንቻ ጉዳት አጋጥሞት የነበረ ሲሆን ለሕክምና ወደ አሜሪካ አቅንቶም ነበር። ለአድናቂዎቹም በማኅበራዊ ድረገጹ ላይ በጥሩ የጤንነት ሁኔታ ላይ እንደሚገኝ ፖስት ማድረጉ ተመላክቷል። በብራንድ አምባሳደርነት በኩል ደግሞ ካሬነት አካ ላይ መሠረቱን ላደረገ ሮሃን ኮርፖሬሽን ለተሰኘ የሪል ስቴት ተቋም ብራንድ አምባሳደር መሆን ችለዋል። የሻሩክ ካህን አሁናዊ አጠቃላይ ሀብቱም 14 ቢሊዮን ዶላር እንደደረሰም ከሆሮን እንዲያ መረጃ መመልከት ይቻላል። ውድ የቻናላችን ቤተሰቦች የሻሩክ ካህን የወት መንገድና አሁናዊ የቅንጦት ሕይወትን የቃኘንበት ዝግጅታችን ይህን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ልባዊ ምስጋናችን በያላችሁበት ይድረስ። ለዚህ ቻናል አዲስ ከሆናችሁ በየዕለቱ የምንለቃቸው አስደናቂ ተረኮዎች ይደርሳችሁ ዘንዳ ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። በያላችሁበት ሰናይ ጊዜ ተመኘን።